ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጤናው ዘርፍ ሕይወት አድን ቴክኖሎጂዎችን ለማህበረሰቡ ይበልጥ ለማቅረብ እየተሰራ ነው አሉ። ሬይስ ኦፍ ሆፕ 2025 ዓለም አቀፍ ፎረም በአዲስ አበባ እየተካሄደ ነው። ምክትል ጠቅላይ ሚኒስትሩ እንደገለጹት ባለፉት 30 ዓመታት በጤና ኤክስቴንሽን ፕሮግራም ኢትዮጵያ ታሪካዊ ስራን አከናውናለች። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ከዚህ ቀደም በአዲስ አበባ ብቻ በአንድ ማዕከል ይሰጥ የነበረውን የካንሰር ህሙማን የጨረራ ሕክምና አገልግሎት በማስፋፋት ተጨማሪ አምስት የክልል ማዕከላት መከፈታቸውን እወቁ ብለዋል። አለመግባባትን ሊያሰፉ በሚችሉ ጥቃቅን ልዩነቶች ላይ ከማተኮር ይልቅ አንድነትን በሚያጠናክሩ ጉዳዮች ላይ ማተኮር ይገባል ብለውናል የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። ርዕሰ መስተዳድሩ ይህን ያሉት በወላይታ ሶዶ ከተማ እየተካሄደ በሚገኘው ክልል አቀፍ የሰላም የልማትና የአንድነት ህዝባዊ ጉባኤ ላይ ነው። ርዕሰ መስተዳድሩ የመተባበርና የመተጋገዝ ሴቶችን በማጎልበት ክልሉን የበልጽግና ተምሳሌት እናደርጋለን ያሉት በሲዳማ ክልል የ2017 ዓ ም የአረንጓዴ አሻራ ማስጀመሪያ መርሃ ግብር በመትከል ማንሰራረት በሚል መሪ ሀሳብ ተካሄደ። የክልሉ ርዕሰ መስተዳድር ደስታ ሌዳሞ በዚህ ወቅት እንዳሉት ከ377 ሚሊዮን በላይ ችግኞችን በ23300 ሄክታር መሬት ላይ ለመትከል ዝግጅት ተጠናቆ ወደ ስራ ተገብተዋል። ባለፉት ዓመታት የተተከሉ ችግኞች ተጨባጭ ውጤት ማምጣታቸውን አውስተው መርሃ ግብሩ ተጠናክሮ እንደሚቀጥል አረጋግጠዋል።